የ2025 እጅግ ብዙ አውሮፕላኖች ያላቸው አምስት የአፍሪካ ሀገራት አየር መንገዶች ደረጃ። የአየር ትራንስፖርት የሚሰጡ አየር መንገዶችን ማቋቋምና በዘላቂነት በስራ ላይ እንዲቆዩ ማድረግ ከፍተኛ የገንዘብ አቅም የሚጠይቅ የትራንስፖርት ዘርፍ ነው። ከአውሮፕላኖች ጀምሮ አየር መንገዶችን ለማንቀሳቀስ የሚያስፈልጉ ዘመናዊ ቴክኖሎጂዎች እንዲሁም ዋናውን ስራ የሚሰሩትን ባለሙያዎች ለማግኘትና ይዞ በትርፋማነት መቆየትም ከባድ ፈተና ነው። በመሆኑም ታዲያ በርካታ የአፍሪካ ሀገራት ከፍተኛ ማለና በማፍሰስ የራሳቸው የአየር መንገድ እንዲኖራቸው በተደጋጋሚ ጥረት ቢደረጉም ኪሳራ ላይ የወደቁ ጥቂቶች አይደሉም። ያሉትም ቢሆን ላለመውደቅ ሲባል እየተንገዳገዱ ናቸው። በዚህ ውስጥ ግን ጥቂት የአፍሪካ ሀገራት የአየር መንገዶች በውድድር ውስጥ የሀገራቸውን ሰንደቅ ዓላማ አንግበው አየር ላይ በመቆየት ስኬታማ ሆነዋል። ውድድር በበዛበትና ከፍተኛ ወጪን በሚጠይቀው የአየር ትራንስፖርት ዘርፍ አየር መንገዶች ያላቸውን ደረጃ እና አቅም ለመለካት የተለያዩ መመዘኛዎች ይቀርባሉ። ከነዚህ መካከልም የመዳረሻዎቻቸው ብዛት፣ የሚያጓጉዙት መንገደኞች ቁጥር፣ ዓመታዊ ትርፍና የመሳሰሉት በቀዳሚነት የሚጠቀሱ ቢሆንም የአየር መንገዶች ጡንቻ በአውሮፕላኖቻቸው ብዛት አይነትም ይለካል። እንዲሁም ደግሞ ብዛት ብቻም ሳይሆን የአውሮፕላናቸው ሞዴልና የአገልግሎት አይነት ከዘመናዊነታቸው ጋር ተደምሮ የአየር መንገዶች ግዙፍነትን የሚጠቁሙ እንደሆነም ይነገራል። በአለም ዙሪያ በአውሮፕላን ቁጥር የአሜሪካን አየር መንገዶች የሚደርስባቸው የለም። ለመሆኑም ታዲያ በዛሬው መሰናዳችን ወደ እናንተ ለማድረስ የወደድነው ቢዝነስ ኢንሳይደር አፍሪካ ባወጣው መረጃ መሰረት ከአፍሪካ ሀገራት አየር መንገዶች መካከል በአውሮፕላን ብዛት ቀዳሚ የሆኑ ምርጥ አምስት አየር መንገዶችን የምናደርሳችሁ ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በቅድሚያ ለቻናላችን አዲስ ከሆናችሁ እነዚህ አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮን ላይክ በማድረግ ቤተሰቡን ወዳጁያል። ወደ መረጃው እናሸጋግራችሁ። አምስተኛ ኬንያ ኤርዌይስ በመጀመሪያ በዚህ ዝር በአውሮፕላን ብዛት ከአህጉራችን አፍሪካ በአምስተኛ ደረጃ ላይ የምናገኘው የምስራቅ አፍሪካ አየር መንገድ መፍረሱን ተከትሎ ድሮፒያን አቆጣጠር በ1977 የተመሰረተው የኬንያ አየር መንገድ ሲሆን አየር መንገዱ 44 ዓለም አቀፍ መዳረሻዎች እንዳሉትም ይነገራል። ከነዚህም ውስጥ 35ቱ በአፍሪካ ውስጥ የሚገኙ ናቸው። በ2020 በዓለም የጉዞ ሽልማት የአፍሪካ መሪ አየር መንገድ የተባለው ይህ የኬንያ አየር መንገድ በአመት አራት ሚሊዮን መንገደኞችን ያጓጉዛል። የአየር መንገዱ 48 ነጥብ 9 በመቶ የባለቤትነት ድርሻ የኬንያ መንግስት የሆነው አየር መንገዱ የተለያዩ አይነት ያላቸው የ34 አውሮፕላኖች ባለቤት ሲሆን እነሱም ዘጠኝ ቦይንግ 787-8 8 ቦይንግ 737-800 እና 13 ኢምባሬየር አውሮፕላኖች ይጠቀሳሉ። አራተኛ ሮያል ኤር ሞሮኮ በመቀጠል በዚህ ዝር ከአህጉራችን አፍሪካ ባለው ብዛት ያለው አውሮፕላኖች በአራተኛ ደረጃ ላይ የሚገኘው አየር መንገድ ሮያል ኤር ሞሮኮ ነው። ይህ በሞሮኮ ሰንደቅ ዓላማ ስር የሚበራው ሮያል ኤር ሞሮኮ ድሮፒያን አቆጣጠር በ1957 ነው የተመሰረተው መሆኑም ታዲያ አየር መንገዱ በብልጫው በሞሮኮ መንግስት ባለቤትነት የተያዘም ሲሆን በካዛብላንካ መሐመድ አራተኛ አለም አቀፍ አውሮፕላን ማረፊያ ማዕከሉን አድርጎ ይበራል። አብዛኛው ጉዞውን በሀገር ውስጥና በቀጠናው ሀገራት ያደረገው አየር መንገዱ 89 መዳረሻዎች ሲኖሩት ለእነዚህ ጉዞዎቹም ድብልቅ የአውሮፕላን አይነቶችን ይጠቀማል። በአጠቃላይ ሮያል ኤር ሞሮኮ 52 አውሮፕላኖች ያሉ ሲሆን ከነዚህ ምርጥ አውሮፕላኖች መካከልም አራት ኢምባሪየር ኢ190፣ ቦይንግ 737 ዳሽ 800፣ አራት ቦይንግ 787 ዳሽ 9፣ እና 5 ቦይንግ 737 ዳሽ 800፣ ሁለት ቦይንግ 737 ማክስ፣ አንድ ቦይንግ 767 ዳሽ 300 ካርጎ፣ እና 6 ኤአርቲ 72 ዳሽ 600 ይጠቀማል። ሞሮኮ እስከ 2030 ድረስ 26 ሚሊዮን ቱሪስቶችን ለመሳብ ካላት እቅድ ጋራ በተገናኘ በ2037 የአውሮፕላኖቿን ቁጥር በአራት እጥፍ በማሳደግ 200 አውሮፕላኖችን ማድረስን አቅዳለች። አየር መንገዱ በርካታ ሽልማቶችን የተቀዳጀ ሲሆን ቅርብ ጊዜም በ24 ኤር ሄልፕ በሰበሰበው የ20 ሺህ ተጓዦች አስተያየት መሰረት ምርጥ የአፍሪካ አየር መንገድ ተብሎም ተሸልመዋል። ሶስተኛ ኤር አልጄሪያ በመቀጠል በዚህ ዝር በሶስተኛ ደረጃ ላይ የተቀመጠው ከአፍሪካ ብዛት ያለው አውሮፕላኖች ያለው አየር መንገድ ድሮፒያን አቆጣጠር በ1946 አልጄሪያ የፈረንሳይ ቅኝ ግዛት አካል እያለች የተመሰረተው ኤር አልጄሪያ ነው። አልጁሪያ በ1962 ነፃነቷን ስታገኝ በመንግስት ቁጥጥር ስር የገባው አየር መንገዱ በ28 ሀገራት 78 የሀገር ውስጥና ዓለም አቀፍ መዳረሻዎች ያሉት ሲሆን አየር መንገዱ በቅርቡም ኢትዮጵያ አዲስ መዳረሻ በማድረግ አገልግሎት መስጠት ጀምረዋል። ኤር አልጄሪያ ሰፋ ያለ ቅርጽ ያላቸው የአውሮፕላን ሞዴሎችን በመጠቀም የሚታወቅ ሲሆን በአጠቃላይ የ56 አውሮፕላኖች ባለቤት መሆኑም ይነገራል። ለአብነትም ከነዚህ መካከልም 8 ኤርባስ ኤ335፣ ቦይንግ 737-800፣ ቦይንግ 737-700፣ ቦይንግ 737-600 እና 15 ኤአርቲና በርካታ ሞዴል ያላቸው አውሮፕላኖችን ይጠቀማል አየር መንገዱ ወደ አፍሪካ ሀገራት የሚደረጉ ሳምንታዊ በረራዎችን ከ13 ወደ 25 ከፍ እያደረገ ሲሆን በ26 ወደ 40 የማሳደግ እና አዳዲስ መዳረሻዎችን ለመጨመር አቅዷል። ሁለተኛ፣ የግብጽ አየር መንገድ እንደ አውሮፓውያን አቆጣጠር በ1932 በመመስረት ከዓለም ቀደምት አየር መንገዶች ተርታ የሚመደበው የግብፅ አየር መንገድ እዚያው በሀገር ውስጥ ከካይሮ ወደ አሌክሳንድሪያ በመብረር ነበር አገልግሎቱን የጀመረው። ይህ በሀገሪቱ መንግስት ባለቤትነት የሚተዳደረው አየር መንገድ 102 ዓለም አቀፍ መዳረሻዎች ያሉት ሲሆን የግብፅ ዓለም አቀፍ አየር ማረፊያን ዋና ማዕከል አድርጎ ይበራል። በአፍሪካ ግዙፍ የአየር የጭነት አገልግሎት ካርጎ የሚሰጠው አየር መንገዱ በመጪዎቹ አመታት የአውሮፕላኖቹን ቁጥር እንደሚያሳድግም ይጠበቃል። የኤርባስ እና የቦይንግ አውሮፕላኖችን በብዛት የያዘው ጅቡቲ ኤር 78 አውሮፕላኖች ያሉት ሲሆን ከነዚህ መካከልም 12 ኤርባስ ኤ220፣ 10 ኤርባስ ኤ320፣ 7 ኤርባስ ኤ321፣ 11 ኤርባስ ኤ330፣ 29 ቦይንግ 737፣ 6 ቦይንግ 777 እና 7 ቦይንግ 787 ናቸው። አየር መንገዱ በቅርቡ 18 ቦይንግ 737 ዳሽ 8 ኤስ አውሮፕላኖችን ይዟል። አንደኛ የኢትዮጵያ አየር መንገድ በያዝነው ዝርዝር ባለው አውሮፕላን ብዛት ከአህጉራችን አፍሪካ በአንደኛ ደረጃ ላይ የሚገኘው አየር መንገድ ከ8 10 ዓመታት በፊት በአጼ ኃይለሥላሴ የተመሰረተው ግዙፍና አንጋፋው የኢትዮጵያ አየር መንገድ በፈጣን እድገቱ በአፍሪካ ስመጥር ነው። ከዚህም ባሻገር አየር መንገዱ አፍሪካን ካለም ዓለምን ከአፍሪካ በማስተሳሰርም ስሙን ገምቷል። ዋና መናኸሪያውን አዲስ አበባ ቦሌ ያለም አቀፍ አውሮፕላን ማረፊያ ላይ አድርጎ በቶጎሎሜ በማላዊ፣ በዛምቢያ ሉሳካ ተጨማሪ መናኸሪያዎችን ገብተዋል። የአፍሪካን መንገደኞችና ጭነቶችን በማጓጓዝ ከአህጉሪቱ የአየር ትራንስፖርት ገበያ የአንበሳውን ድርሻ የሚይዘው አየር መንገዱ ዘመናዊ በሆኑ አውሮፕላኖች በአምስት አህጉራት ከ161 በላይ ወደሆኑ ሆኑ መዳረሻዎች ይበራል። የቦይንግ ኤርባስና የቦምባርዲየር ምርት የሆኑ የተለያዩ አውሮፕላኖች ያሉት የኢትዮጵያ አየር መንገድ በአጠቃላይ 156 አውሮፕላኖችን በአየር ላይ በማሰማራት በአፍሪካ ውስጥ ተፎካካሪ የሌለው መሆኑም ይነገርለታል። በመሆኑም ታዲያ የኢትዮጵያ አየር መንገድ ቅርብ ጊዜም በርካታ ሞዴል ያላቸው እጅግ ዘመናዊ አውሮፕላኖችን ማስገባቱ ይታወቃል። የኢትዮጵያ አየር መንገድ ከሚጠቀምባቸው ምርጥ አውሮፕላኖች መካከልም 20 ኤርባስ ኤ350፣ 44 ቦይንግ 737፣ 20 ቦይንግ 777፣ 29 ቦይንግ 787፣ 32 ቦምባርደር ኪ 400 እንዲሁም ደግሞ 3 ቦይንግ 767 ይጠቀሳሉ። የስመገናናው አየር መንገዳችን ራዕይ ኢትዮጵያን አቆጣጠር በ2035 የአውሮፕላኖችንና የመዳረሻዎችን ቁጥር በእጥፍ ማሳደግ ነው። እንዲሁም ደግሞ እንደሚታወቀውም አየር መንገዳችን በቢሾፍቱ እጅግ ግዙፍ የሆነ አውሮፕላን ማረፊያ እየገነባ መሆኑም ይታወቃል። ውድ የተከበራችሁ የሁሉዴይሊ ቤተሰቦቻችን የዛሬው ዝግጅታችን ይህን ይመስል ነበር። ባረስናችሁ መረጃ እንደ ተደስታችሁበትና ስለነዚህ የ25 እጅግ ብዙ አውሮፕላን ያላቸው አምስት የአፍሪካ ሀገራት በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸው መረጃዎች ይዘን ቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኖን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።